ወደ ሀገር ልጆች በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትተረፍ ይበልልኝ እያልኩኝ ዛሬም እንደተለመደው በታሪኬ መጥቻለሁ ማለት ነው። አህባቤ ለምታበረታቱኝ በሙሉ ጅዛኩም ላሁ ኸይረን ምስጋና የከልብ ነው። እንግዲህ ያው ትናንትና ነቢላ አደም አለህ ሰላምን እና ሀዋን አንብቤ ነበረ ማለት ነው። ታሪካችን ዛሬ ደግሞ እንደቀጠለ ነው። ነቢይላህ ኑህ አለህ ሰላም የሚለውን ደግሞ ይሄ መጥቻለሁ ማለት ነው። ቪዲዮውን በሸር ጀምሩት። የነቢዩላሂ ኑህ አለይሂ ሰላም አላህ ሱብሃነሁ ወተዓላ ከነዚያ ህዝቦቹ ወደ ቀጥተኛው መንገድ ይመራቸው ዘንድ ኑህ የተባሉ መልእክተኛን አስነሳ። ኑህም ህዝባቸውን ሰበሰቡና እኔ ለእናንተ ታማኝ መልእክተኛ ነኝ። አላህንም ፍሩ ታዘዙኝም በእርሱም ላይ ምንም ዋጋ ወይም ክፍያ አልጠይቃችሁም። ዋጋዬ በዓለማት ጌታ ላይ እንጂ በሌላ ላይ አይደለም ብለው ህዝባቸውን ተጣሩ። ይህን ሲሰሙ አስተባበሉት፣ ምንም ሊያምኑለት አልቻሉም። እንደውም ያፌዙበት ጀመር። ኑህ አለህ ሰላም ያለመሰላቸት ዘወትር ጥሪ የሚያደርግላቸውም ነበር። የህዝቦቹ ማፌዝ እና ማላገጥ በበዛበትም ጊዜ ወገኖች ሆይ ምንም መሳሳት የለብኝም፣ ግን እኔ ከዓለማት ጌታ መልእክተኛ ነኝ። የጌታዬን መልእክቶች አደርሳለሁ፣ ለእናንተም እመክራችኋለሁ፣ ከአላህም በኩል የማታውቁትን አውቃለሁ አላቸው። የኑህን አለይህ ሰላም ንግግር በሰሙ ጊዜ በጣም በመገረም አንተ ነህ ኮ አንደኛው ሰው ነህ። እንዴት ነው መልእክተኛ ነኝ የምትለው? በዛ ላይ ጥቂት ተከታዮች አሉ፣ ሁሉም ግን ድሃና ቆሳሳ በዝቅተኛ የኑሮ ደረጃ ላይ ያሉ ናቸው። ደግሞም በሀብታምም ሆነ በክብር ከኛ ጋር አትመጣጠኑም ብለውም አስተባበሉ። ያም አላንስ ብሏቸው እርስ በእርስ በሚፈጽሙት የሐውልት አምልኮ እንዲሳኑ ይመካከሩም ጀመር። ኑህም የህዝቡ ሁኔታ ተስፋ ሲያስቆርጠው በመለማመጥ መልኩ አላህን እንድትፈሩ ይታዘንላችሁም ዘንድ ከእናንተው ጎሳ በሆነ ሰው ላይ እንዳስጠነቀቃችሁ ከጌታችሁ ግሳጼ ወይም ጎሳ በሆነ ሰው ላይ እንዳስጠነቀቃችሁ ከጌታችሁ ግጻሴ ቢመጣላችሁ ትደነቃላችሁን እያለ ቢያግባባቸውም ከደታቸው ይብለጥ እየጨመረ እንጂ ምንም አይቀንስም ነበር። ምንም እንኳን ኑህ አለይሂ ሰላም የህዝብ ነገር ተስፋ ቢያስቆረጣቸውም ተልዕኳቸውን በሚገባ በማድረስ ላይ ቀጥለዋል። እናም ሁሌ ቀንና ማታ ህዝባቸውን ስለ አላህ ሲያስታውሷቸው ህዝባቸው የነቢያቸውን ዳዕዋ ከመስማት ጆሮአቸውም መያዝ ጀመሩ። ጆሮአቸውንም ይዘው መስማት እንቢ ሲሉ ኑህ አለይሂ ሰላም በመልእክት ይነግሯቸው ነበር። ኑህም በምልክት ሲነግሯቸው ህዝቡ ግን አይኗቸው አይኖቻቸውን በልብሶቻቸው ይሸፍኑ ነበር ምንም ተስፋ አልቆርጥ ብለው ምንም ተስፋ አልቆርጥ ብሎ መቆም መቀመጥ ሲከለክላቸው ድሆችና ዝቅተኛ ሰዎች ያንተ ተከታይ ሆነው ሳለ እኛም ከነሱ ጋር እንድንከተልህ ትሻለህን? ይልቁንስ እኛ እንድንከተልህ ከፈለግክ እነዚህን ተራ ሰዎች ከጎንህ አርቃቸው አሉት። ኑህም አለይህ ሰላም እነሱ የሚሰሩትን አላህ ነው የሚያውቀው እኔ ላባረራቸው አልችልም። እንዴትስ ለረዳቶች ረዳቶችን አክባሪዎችን አባርር ትሉኛላችሁ? ቆይ ባባረራቸውስ እኔን ከአላህ ማን ያተርፈኛል? አታስተው አታስተውሉምን ብሎ ጠንከር አለባቸው። ኑህ ዓለይሂ ሰላም መልካም ነቢይ ነበሩ። ሀብታም ድሃ፣ ደካማ፣ ጠንካራ፣ ትልቅ ትንሽ ሳይሉ ነሁሉም በክብር የተላኩትን ዳዕዋ አደረሱ። ምንም እንኳን ለዘጠኝ መቶ አምሳ ዓመታት ዳዕዋ ቢያደርጉም ዳዕዋቸውም ከሰማኒያ በላይ ሰው ሊቀበላቸው ባለመቻሉ ሁኔታው ከአቅማቸው በላይ መሆኑን ለጌታቸው ስሞታ ለማቅረብ ተገደዱ። እንዲህም ሲሉ ለአላህ ነገሩት፦ ጌታዬ፣ ህዝቦቼ እኮ አስተባበሉኝ በእኔና በእርሱም መካከል ወይም ተገቢ ፍርድን ፍረድ። አድነኝም ከእኔ ጋር ያሉትንም ምእምናን አድን። ከዚህ በኋላ የኑህ አለይሂ ሰላም የዲዓዋ ጥሪ ዛቻ አዘል መሆን ጀመረ። እነሱም ለኑህ አለይሂ ሰላም ዛቻ ግድ አልነበራቸውም። ይልቁኑ የምትዝት የምትዝትብንን አምጣ እውነተኛ ከሆንክ እያሉ ሲሳለቁበት ጀመር። ኑህም ይህ እኩ በኔ ቁጥጥር ውስጥ አይደለም የአላህ ስልጣን ነው ይላቸዋል። አሁን ነገሩ መቋጫው ተቃርቧል። አላህም አስፈሪ ወህይ እንዲህ ሲል ወደ ኑህ አወረደ። ከህዝቦችህ በእርግጥ ካመኑት በስተቀር ወደፊት ከአሁን በኋላ አያምኑም ይሰሩትን በነበሩት ክህደት አትዘን። በመቀጠልም አላህ ነሁነ አለይሂ ሰላም የዘንባባ ችግኝ እንዲተክል አዘዘው። ያቺ ዛፍ ለማፍራት ስትበቃ የአላህ ቅጣትም በነዚያ ህዝቦች ላይ እንዲፈጸም ቃል ገባለት። የአላህ የተለምዶ እዝነቱ የታወቀ ነው። ትልልቅ ሰዎች ባጠፉት ሕፃናትን አይቀጣም ና! ሕጻናት የቅጣቱ ሰለባ እንዳይሆኑ ቅጣቱ ከመፈጸሙ ከአርባ አመታት በፊት የሴቶቹ ማህፀን ጽንስ መሸከም እንዳይችል አደረገው። ለአርባ አመት ያህል ምንም አይነት ህፃን ሳይወለድ ቀረ። በዚያ ዘመንም ኑህ አለህ ሰላም የታዘዘውን ዛፍ እንክብካቤ ሲያደርግ፣ እነዚህ አመፀኛ ህዝቦች እንዲህ በማለት ይሳለቁበት ነበር አንተ ኑህ ነቢይነኝ እያልክ ዘራፍ ብለህ አላዋጣ ሲለህ ወደ ግብርና ገባህ እንዴ። ድንጋይም ይወረውርባቸዋል ይወረውርባቸውም ነበር። የተተከለው ዛፍ ሀምሳ አመት ሲሞላው አላህም ለኑህ አለይህ ሰላም ወህይ በማውረድ ዛፎቹን እንዲቆርጣቸው አዘዛቸው። ኑህም አለይህ ሰላም ዛፎቹን ከቆረጠ በኋላ አላህም ትልቅ መርከብ እንዲሰራ አዘዘው። ጅብሪልም መርከብ እንዴት እንደሚሰራ ሊያሳየው ከሰባት ሰማይ ወረዴ! አላህም እንዲህ ሲል ውህያ ወረደ። የመርከቧ እርዝመት 1200 ክንድ፣ የጎን ስፋቷ 800 ክንድ፣ ከፍታው ደግሞ 80 ክንድ የሆነችን መርከብ ስራ። በተንጣለለ አሻዋማና በረሀማ ቦታ ላይ ኑህ መርከቧን መስራት ጀመሩ። ህዝቦቹም ከአጠገቡ ሲያልፉ አንተ ኑህ ከነብይነት አናጽነት ይሻላል ብለህ ነው? እያሉ ያፌዙበታል። ከፊሎቹ ደግሞ አንተ ኑህ መርከብ እኮ ለባህር ነው የሚሰራው፣ አንተ እልም ያለ በረሃ ላይ ትሰራለህ እንዴ? ይሏቸዋል። ኑህም ለስለስ ባለ አንደበት ዛሬ በእኛ ላይ ብትሳለቁብን፣ ነገ እኛም በእናንተ ላይ እንሳለቅባችኋለን ይላቸው ነበር። የመርከቧ ስራ ከተጠናቀቀ በኋላ አላህ ኑህን ያመኑበትን ሁሉ መርከቧ ላይ እንዲጭንና ከእያንዳንዱ እንስሳትና የዱር አራዊት አንድ ወንድ አንድ ሴት በመርከቧ እንዲጭን አዘዘ። የምእምናኑ ቁጥር ሰማኒያ ብቻ ነበር። ለኑህም አለይህ ሰላም ሁለት ሚስቶች ነበሩት። አንደኛዋ ሙስሊም ስትሆን፣ ሁለተኛዋ አመጸኛ ካፊር ናት። እሱም ሙስሊሟን መርከብ ላይ ጫናት። መርከቧ ውስጥ ሁሉም ቦታውን ከያዘ በኋላ ፀሐይ ብርሃኗን ተነጠቀች። ምድር በአስፈሪ ጽልመት ተዋጠች። ሰማይም ዶፋ ዝናብን ማንቧቧት ጀመረ። በከርስ ምድርም ታምቆ የነበረ ውሃ ምድሪቱን እያስጨነቀ ለጉድ መፍለቅ ጀመረ። ከሰማይ የወረደው ውሃና ከምድር የወጣው ውሃ ሲገናኝ ምድር ከአቅሟ በላይ መጥለቅለቅ ጀመረች። ያን ጊዜ መርከቧ ቀስ እያለች መንሳፈፍ ጀመረች። ውሃው በየሰዓቱ እየጨመረ ነው። አጋጣሚው ኑህ ዓለይሂ ሰላም ሁኔታውን ለማጣራት ወደ ምድር ሲመለከቱ የአብራካቸው ክፋይ የሆነው ልጃቸው አንዴ ሲወድቅ እንዴስ አንዴ ሲነሳ ውሃው ሲያንከራትተው ተመለከቱት። እንዲህም ሲሉ ተጣሩ። ልጄ ና ከኛ ጋር ተሳፈር ከካሀዲያን ሕዝብ ማትሆን ልጁ ግን በትዕቢት የተሞላ ነውና ከውሃው ይጠብቀኝ ዘንድ ወደ ተራራ ወጣለሁ ብሎ መለሰላቸው። እሳቸውም ዛሬ ከአላህ ትዕዛዝ ምንም ጠባቂ የለም እርሱ ያዘነለት ካልሆነ በቀር ብለው ንግግራቸውን ሳይጨርሱ እንዴት አንድ ትልቅ ተራራ ተራራ ያለ ማዕበል መጣና ልጁን ጠራርጎ ወሰደው። ኑሁም ልጁ እያለ ወደ አላህ ሲጮህ አላህም ኑህ ወይ እርሱ ከቤተሰብህ አይደለም፣ እርሱ መልካም ያልሆነ ሥራ ነው። በእርሱ እውቀት የሌለህንም ነገር አትጠይቀኝ። እኔ ከሚሳሳቱት ሰዎች እንዳትሆን እገስጻለሁ አለው። ወዳውኑ ኑህ ተጸጸተና ተመለሰ። ዓለም ጌታዬ ሆይ በሱ እውቀት ያለኝን ነገር የምጠይቅ ከሆነ ከመሆኔ እኔ በአንተ እጠበቃለሁ አለ። ለእኔም ብትምረኝ እና ብታዝንልኝ ከከሳሪዎች እሆናለሁ አለ። ውሃውም ምድር ለአርባ ቀናት ያክል ከተጠለቀለቀ በኋላ ምንም አይነት ንፋስ ያለው ነገር ከምድር ገጽ ጠፋ። ኢብኑ አባስ ባወሩት ሀዲስ ኑህና ተከታዮቹ በመርከባ ውስጥ ለስድስት ወራት ቆይተዋል። በብዙ ዘገባዎች እንደተጠቀሰው ኑህና አማኞቹ ከመርከቢቱ የወረዱት በአሹራ ዓለት ነው። በሙሐረም በ ቀን ማለት ነው። በብዙ ዘገባዎች ተጠቀሰው?

ሰማይ ሆይ ዝናብሽን ያዥ ብሎ ምድርን ከመጥለቅለቅ አስቆሞ፣ ቅጣቱን ተጠናቀቀ። ምድር ትንሽ ጠፈፍ ማለት ስትጀምር ኑህንና ተከታዮቹን የተሸከመችውን መርከብ በሰላም ጁዴ በተባለ ተራራ ላይ አረፈች። ከዚያንም አላህ ሱብሓነ ወተዓላ እንዲህ አለው፣ ኑህ ወይ ከእኛ በሆነ ሰላም በአንተ ላይና አንተም ጋር ባሉት ህዝቦች ትውልድ ላይ በሆኑ በረከቶችን የተጎናጸብክ ሁነህ ውረድ። ከነሱ ዘሮች የሆኑ ህዝቦችም በቅርቢቷ ዓለም በእርግጥ እናመቻቻቸዋለን። ከዚህ በኋላ መልሰው ወደ ክህደት ለሚገቡ ደግሞ ከዚያም ከኛ የሆኑ አሳማሚ ቅጣት ይነካቸዋል ተባለ። ኑህ በመርከቢቷ በቆየበት ቆይታ ውሃው ቶሎ እንዲሰርግ ይፈልግ ነበር። በዚህም ጊዜ እርግብን አንድ አዲስ ነገር ተመልክተው ተመልክተው ዘንድ ይልካት ነበር። ምንም ነገር ስትይዝ ትመለስ ነበር። ከእለታት አንድ ቀን የዘይቱን ቅርንጫፍ አመጣችለት። በዚህም ውሃው የሰረገና ና አትክልቶች መብቀል እንደጀመረ አወቀ። እንደገና መልሶ ሲልካት በእግሮቿ ላይ የጭቃቅ ቁሬት ይዛ ተመለሰች። ፋቺው በመሬት ላይ ያረፈች ማለት ነው። የበዚህም መጥለቅለቅ መጥለቅለቁ እንዳበቃ አወቀ። ይህ እኛ ዘንድ በታሪክ መዝግባት ውስጥ ይገኛል። ከዚህ ተነስተው ነው ሌሎች የሰላም እርግብ የሚሉት በእግሮቿ የምትዘለውም የዘይቱን ቀንዘል ያንን የሚጠቁም ነው። ኖህ አለይህ ሰላም ከአደም ልጆች መካከል እነዚያ ከሱ የቀሩት ብቻ እንጂ ሌሎች የሌሉ ሲሆኑ ወረዴ በምድር ላይ ያሉ ሰዎች ሁሉም አልቀዋል። በእርግጥ መንደር እንደ አሁኑ ጊዜ የሰው ልጆች አልተሰራጨባትም በተወሰነች ስፍራ በአረብ ደሴት፣ በፍልስጤን እና በዙሪያዋ ብቻ ነበር የሰው ልጆች ሰፍረውባት የነበረው። እነኚህን ክልል ብቻ ነበሩ፣ የተቀሩ ምድሮች የሰው ልጆች አልነበሩባትም፣ ግን የተጥለቀለቀችዋ ምድር ሁላ ነበር። ከዚያም አላህ ከኑህ አለህ ሰላም ጋር የነበረውን የነበሩትን ህዝቦች በሙሉ መሃን አደረጋቸው። መውለድ የማይችሉ ለኑህና ለባልተ ቤቱ በስተቀር ለሌሎች ልጅ ሊወለድ አይቻልም። ከምድር ላይ ከዘለቀው ከኑህ ዝርያ በስተቀር ሌላ አልቀረም። ከዚህም የተነሳ ኑህ ዓለይሂ ሰላም ሁለተኛው አደም በመባል ይጠራል። ሁለተኛ የሰው ልጅ አባት በመባል ተሰይሟል። በመጨረሻም አላህ ኑህን ዓለይሂ ሰላም ኑህ ወይ እኔ ፍጥረታትን የፈጠርኩት እንዲገዙኝ ነው። እኔ ያዘዝኳቸውም እንዲታዘዙኝ ነው። ነገር ግን አመፁኝ። ከኔ ሌላ የሆነንም አካል ጌታ አድርገው ያዙ። ያን ጊዜ ቀጣዩም እነሱ ላይ ተፈጻሚ ሆኖ ሆነ በውሃ ማጥለቀለቅኳቸው ብሎ ወህ ያወረደለት አላህ ሱብሐነሁ ወተዓላ የነሁና አለይሂ ሰላም ህዝብ በውሃ ካጥለቀለቀ በኋላ በምድር ላይ ከኑህ አለይሂ ሰላም ጋር አብረው ከዳኑት ምእምናን ውጭ ምንም አይነት የሰው ልጅ አልቀረም ነበር። ኑህ ከውሃው መጥለቅለቅ በኋላ 350 አመት ኖሩ። አላህ ሱብሓነሁ ወተዓላ እንደጠቀሰው ለሰላሳ አምስት አመታት አላህን ተገዥና አመስጋኝ ሆኖ ነው የኖረው። ኢብኑ ማጀህ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም የኑህን ጾምን ሲገልጹ ኑህ አለይህ ሰላም ከኢድ ቀናት ውጭ ያሉትን የአመቱ ቀናት ሁሉ እየጾሙ ነበር ብለዋል። ለኢድ ለት ያፈጥራል እንጂ በተቀሩት ቀናት ሁሉ በጾም ላይ ነው። ኑህ አለይህ ሰላም የሆነ አመት ከቆየ በኋላ ሞተ። ስለ እሱ ከተዘገቡ ዘገባዎች አመዛኙ መካ እንደተቀበረ የሚናገረው ነው። በአንዳንድ ዘገባዎች ደግሞ ሉብናን ሊባኖስ ሀገር በሚገኘው ከረከር በቃ በተባለ ስፍራ የተቀበረ መሆኑን ተነግሯል። ይህም ዘገባ ሚዛን ያለው ነው። ኑህ አለይህ ሰላም ሶስት ልጆች ነበሩት፣ ሳሞ ሃሞና ያፌስ። በሳም ልጆች ውስጥ ነጭነት እና ትንሽ ጥቁርነት ነበረበት። ወደ ጠይምነትም የሚያመዝን መልክም አለ ነጭነትም ቀይነትም ነበረበት። በሃም ልጆች ውስጥ ደግሞ ጥቁርነት የመሃይል ሲሆን ጥቁር ነጭነት ይገኝበታል። አብዛኛው ግን አብዛኛው ግን ጥቁርነት አለበት። የያፌስ ልጆች ደግሞ ነጭና ተቀበ ነጭና ቀይነት ያለባቸው ናቸው። አረቦችና እስሪ አረቦችና እና እስራኤላውያን ደግሞ የሳም ዝርያዎች ናቸው። አፍሪካውያን ደግሞ የሃም ዝርያ ናቸው። ቱርኮች፣ ምስራቅ አሲያዎችና አውሮፓውያኖች ደግሞ የያፌስ ዝርያዎች ናቸው። ነቢይ ላሂ እንድሪስ ዓለይህ ሰላም በጊዜው አባታችን አደም ዓለይህ ሰላም ከሞተ አስራ አምስት ክፍለ ዘመናት አንድ ሺ አምስት መቶ ዓመት ተቆጥሯል። የአደም ልጆች ቁጥር ምንም እንኳን ቢጨምርም በአደም ልጆች ዘንድ እስካሁን ምንም አይነት የኩፋር እንቅስቃሴ የለም። ያን ዘመናት ሁሉ የአደም ልጆች አላህን በብቸኝነት እያመለኩት ነበር። አሁን አሁን ግን ሰዎች አስተሳሰባቸው እየተቀየረ መጣ። ትንሽ ትንሽ የሸይጣን ኮቴ ያንሸራተታቸውም ጀመር። ነቢዩላህ እንድሪስ አለይሂ ሰላም ይባላሉ። ረጅም ሰዓት ዝምታ የሚያስደስታቸው ሰው ናቸው። ከተናገሩም ሂክማ ያላትን እና አጠር ያለች ንግግር ነበር የሚናገሩት። ለመጀመሪያ ጊዜ በቀለም መጻፍ የጀመሩትም እሳቸው ናቸው። ለመጀመሪያ ጊዜ ልብስ ሰፍተው መልበስ የጀመሩትም እንድሪስ አለይሂ ሰላም ናቸው። ሁሌም ልብስ ሲሰፉ መርፌዋን ባስገቡና ባወጡ ቁጥር ሱብሃን አላህ ይሉ ነበር። አላህም የኮኮብ እውቀትንና ስለ ስነ ፈለክ አስተምሯቸዋል። የእውቀትንም ሁሉ ቁልፍም አላህ ሰጥቷቸዋል። በዘመናቸው የነበሩትን ሰዎች ስለ አጻጻፍም ያስተምሩ ነበር። ሀገሪቷ ባቢሎን ትባላለች። ዘመኑ ገና የስልጣኔ ጀምበር ብቅ ብቅ የሚልበት ዘመን ነበር። የከተማዋ ህዝብ ለሽርክና ለፈሳድ ገና ፍሬሽ ስለሆኑ ኢድሪስ አለይሂ ሰላም ከዚህ ተግባራቸው እንዲቆጠቡ ቢመክሯቸውም ጥቂት ሰዎች ሲቀሩ ሰው ሁሉ አሻፈረኝ ብሎ ጥመት ላይ መጽናትን መረጠ። ከብዙ እልህ አስጨራሽ የዳዕዋ ትግል በኋላ ኢድሪስ አለህ ሰላም ሀገሪቱን ለቀው ወደ ሌላ ቦታ ለመሰደድ ወሰኑ። ጥቂት ተከታዮቻቸውንም ሲያማክሩ ምንም እንኳን ሀገራቸውን ጥለው ለመውጣት ትንሽ ቢያንገራግሩም በኢንድሪስ አለህ ሰላም አንደበት ትሩቱነት በሀሳባቸው ሊስማሙ ቻሉ። ኢንድሪስ አለህ ሰላም ከባቢሎትን ከተማ ተከታዮቻቸውን ይዘው ወጡና ብዙ ከተጓዙ በኋላ አፍሪካዊቷ ቀደምት ከተማ የሆነችውን ግብጽን ገና ስትቆረቋር ከህዝቧ ጋር ተቀላቀሉ። ገና ከተማዋን ከመግባታቸው ነበር ወደ አላህና ወደ መልካም ስነ ምግባር ዳዕዋ ማድረግ የጀመሩት። በዛም መሀል ወደ ሻም ሶሪያ አካባቢና ወደ ፍልስጤን በመሄድ ሰዎችን ወደ አላህ ይጠሩ ነበር። ይሁን እንጂ ለመቀመጫነት ግን ግብጽን ነበር የመረጡት። እዛው ለልጆቻቸውም የተለያዩ ዱንያዊና አኼራዊ ትምህርትን ይሰጡም ነበር። በኢድሪስ አለይህ ሰላም ዘመን አለም ላይ ያለው ቋንቋ ብዛት ሰባ ሁለት ነበር። የፈለጉበት በመሄድ ዳዋ ያደርጉ ዘንድም አላህ ሁሉንም ቋንቋዎች አሳውቋቸውም ነበር። እንዲህ እንዲህ እያሉ እድሪስ አለይሂ ሰላም እድሜያቸው 865 ደረሰ። አላህም እንዲህ ሲል ለእድሪስ ወህያ ወረደላቸው። በእያንዳንዱ ቀን በአደም ልጆች ሁሉ የሚሰሩትን አጅር ያህል ላንተም እጽፍልሃለሁ። እድሪስም አለይሂ ሰላም እድሜያቸውን እንዲጨምርላቸው እና ሌላም ብዙ መልካም ሥራ መስራት ነበር ፍላጎታቸው። ይሁን እንጂ ፍላጎታቸውን በምኞት ብቻ ሲገድቡት ሊገድቡት አልፈለጉም ነበር። አንድ መልአክ ጓደኛ ነበራቸውና ነበራቸውና እሱን ወደ አላህ ዘንድ እንዲወስዳቸውና አላህ በእድሜያቸው ላይ የሚጨምርላቸው ዘንድ ሊጠይቁት እንደሆነም አስረድተውት ከመልአኩ ጋር መልአኩ በሁለት ክንፉ መካከል ይዟቸው አየሩን እያስነጣጠቁ ጉዞ ወደ ሰማያት ጀመሩ። ሰማያትን በመልአኩ ክንፎች እየቀዘፉ በከፍተኛ ፍጥነት አንደኛ ሰማይ ደረሱ። ሁለተኛ፣ ሶስተኛ፣ አራተኛ ሰማይ ላይ እንዲደርሱ መለከል መውት ወደ ምድር እየተምዘገዘገ አገኙትና እንድሪስን አለህ ሰላም የያዘው መልአክ መለከል መውትን አስቁሞ የእድሪስን አለህ ሰላም እድሜ ስንት እንደቀረው መዝገቡን እንዳይለ ጠየቀው። መለከል መውትም መዝገቡን ተመለከተና ኢድሪስ የታለ አለው። መልአኩም እዚህ ክንፌ ውስጥ ነው አለው። መለከል መውትም ይገርማል። አሁን እኮ የእሱ ቀጠሮ ደርሶ እሱ ጋር ነበርም ከንፈው እኔ ልገረም የቻልኩት አላህ የኢድሪስን ሩህ በአራተኛ ሰማይ ላይ ሂደህ አውጣ ሲለኝ ግራ ተጋብቼ ነበረ ምክንያቱም እንድሪስ በምድር ላይ ሳለ እንዴት አላህ ከአራተኛ ሰማይ ሩህን እንዳወጣ ያዘኛል ብዬ ነበር አለ መልአኩም ትንሽ እንዳቆየው ቢጠይቀውም መለከል መውትም አሁን ነፍሱን እንዳወጣ እንዳወጣ አዝዥው ነውና የታዘዝኩት እዚቹ ነው ማውጣት ብሎ እንድሪሳ አለይሂ ሰላም በተወለዱ በስድስት መቶ ስልሳ አምስት ዓመታቸው በመልአኩ እቅፍ ውስጥ ሳሉ ሩሃቸው በአራተኛ ሰማይ ላይ ወጣች። ለዚህ ነው አላህ በሱረቱ መርየም እንዲህ ያለው፣ በመጽሐፍ እንድሪስም ወይም ሄኖክን አውሳ እርሱ እውነተኛ ነብይ ነበርና ወደ ከፍተኛም ስፍራ አነሳ ነው። ሰደቅ አላሁል ዓዚም። እንድሪሳ አለይሂ ሰላም ከሞቱ በኋላ ለተወሰኑ ዓመታት የሰው ዘሮች አላህን ያለማጋራት በብቸኝነት ያመልኩት ነበር። ያው ትውልድ ትውልድን ይተካልና፣ አላህን በማምለክ ወደር የሌላቸው መልካምና በዘመኑ ለነበሩ ሰዎች አርአያ የሆኑት ውስን ሰዎች ህዝቡን ህዝቡን በሞት ይለዩ ጀመር። በዘመኑ የነበሩ ህዝቦችም በእነዚያ ደጋግ ሰዎች ህልፈት እጅጉን አዝነዋል። ሐዘናቸውን ለማስታገስና እነዚህን ደጋግ የአላህ ባሮችም ለማስታወስ ሐውልት ሊሰሩላቸው ተነጋገሩበትና እቅዳቸውንም እውን በማድረግ በአምስት ትላልቅና ደጋግ ሰዎች ስም አምስት ሐውልት በከተማ መሀል አቆሙላቸው። ስማቸውም ወድ፣ ሱዋእ፣ የጉስ፣ የኦቅ፣ ነስር እነዚህ ናቸው። በዚህ መልኩ እነዚህን ደጋግ ሰዎች ሁሌም የሚያወሷቸው ነበር። የከተማይቱ ሰዎች ለነዚያ ደጋግ ያላ ባሮች ካላቸው ክብር አንጻር ሐውልቶቻቸውንም ወደር የለሽ ክብር ያከብሩ ነበር። እንዲህ እንዲህ እያለ ሰው ለዚህ ሐውልቶች ያለው ቦታ ሁኔታውን እየቀየረ መጣ። በሐውልቱ አጠገብ ሲያልፉ ለሐውልቱ ክብር በሚል እየጎበደዱ ማለፍ ጀመሩ። ጊዜው ይነጉዳል። ክረምት እና በጋ ቀጠሯቸውን ጠብቀው በፍጥነት ይተካካሉ። ክረምት ሲመጣ ዝናቡ በጋ ሲመጣ ፀሐይ የሐውልቶቹን ይዘት መቀየር ሲጀምር የከተማይቱ ነዋሪዎች ሐውልቶችን ከውድመት ለመታደግ አንድ ቤተ አምልኮ ውስጥ ሊያስገቧቸው ወሰኑ። አንቺ ጠጋጠጋ ቃለ ማንሳት ሐውልቶችን መጠለያ ውስጥ ካስገቡ በኋላ ለሐውልቶች ያላቸው ቦታ ይበልጥ ጨመረ። በገቡና በወጡ ቁጥር ለሐውልቶቹ ማጎብደድ ጀመሩ። ያን ጊዜ አላህ ሱብሃነሁ ወተአላ ከነዚያ ህዝቦች ወደ ቀጥተኛው መንገድ ይመራቸው ዘንድ የተባሉ መልክተኛን አስነሳ። እሺ እኔ ወደች የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። ኢንሻአላህ የነገሰይ መለል የነገ በሌላ ቪዲዮ እስከምንገናኝ በእያላችሁበት የዓለም ዳርቻ ሰላማችሁ ብዙት ይበልልን፣ ፍብረልን ኢንሻአላህ ሀገራችንን ሰላም ያድርግልን። ሰላምን፣ ፍቅር አንድነትን መተዛዘንን መተሳሰብን ይመልስልን። እንሻአላ እንዲሁም ደሞ ሰላም ለዓለም በሞላ ያ ረብ የመጣብንን በላላ ስብሃነ ወተዓላ ያንሳልን ማለት ነው። አህባቢ በያላንበት በያ ሃይማኖታችን ዱዓ ጸሎት እናደርግ ማለት ነው። የሰው ልጅ ያው ሀገር ሰላም ሲሆን ዓለም ሰላም ሲሆን ነው እኛም ሰላም የምንሆነው። የሰው ልጅ ሀሳብ ካለበት ሀሳብ ተገባበት ደግሞ ያው ቢተኛ ራሱን እንቅልፍ አይወሰደውም ማለት ነው። ነፍስ ሩዲ በተረፈ አላህ ይጠብቃችሁ። ነገ በሌላ ቪዲዮ እንገናኛለን። ቪዲዮውን በላይክ በሸር ጀምሩት። መልካም ቀን ከነ ምሽቱ ከናዳሩ ማለት ነው ተመኘውላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ ማረገ አሜን።